አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ ጀምሮ ዛሬ ማሳያችሁ በሞባይሊ ሲም እንዴት ነው ወደ ሰው ብር መላክ እንደምንችል ብር እንዴት እንደምንመለክ ወደ ሌላ ሰው እና ዲዮ ከመጀመራቸው በፊት ላይክ ሼር ሰብስክራይብ ለብዙ ሰው ሊጠቀም ስለሚችል ሼር እያደረጋችሁ አዳርሱ እና አሁን ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ደውል መደወያ ቤት እንገባለን። ደውል መደወያ ቤት ከገባን በኋላ ኮከብ አንድ ሁለት ሶስት እንላለን ማለት ነው አንድ ሁለት ሶስት ብለን ኮከብ። ከዛ የምንልክለት ሰው ቁጥር ማለት ነው። ዜሮ አምስት ከዛ የምንልክለት ሰው ቁጥር አስገብተን ከዛም ኮከብ እንጫናለን መልሰን ማለት ነው። በነገራችን ላይ በሞባይሊ ሲም ከአስር ብር በላይ መላክ አይቻልም። ሀምሳ ብር ሌላ ከሆነ ሀምሳ ብር ሌላ ከሆነ አስራ አስር ብር እያደረጋችሁ አምስት ጊዜ ነው የምትልኩት ማለት ነው። አምስት ጊዜ ነው የሚላከው እና ደግሞ ከዛ በኋላ አስር ብር ብላችሁ ካስገባችሁ በኋላ መሰላል፣ ከዛ ኦኬ ማለት። ከዛ በኋላ ደግሞ የሆነ እንትን ሌላ ነገር ሳትነካ እኮ ኦኬ የሚል ይመጣላችኋል። ኦኬ ትላላችሁ ማለት ነው። ቪዲዮ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። አንድ ሺ ያስገቡ። ሰላም አሌኩም።